በዛሬ ትምህርታችን ወይም ቪዲዮችን ደግሞ የስምንተኛ ቀን ትምህርት እንመማራለን ወይም ደግሞ ስምንተኛውን ቪዲዮ እንመማራለን። ከዚህ በፊት አንድ እስከ ሰባት የሚደርሱ ቪዲዮዎችን ወይም ደግሞ ትምህርቶችን ተማምረናል። ዛሬ ስምንተኛውን ቪዲዮ የምንመማር ይሆናል። እንግዲህ የ30 ቀን ቻለንጅ ወይም ደግሞ የአንድ ወር ቻለንጅ እንደጀመርኩላችሁ ተነጋግረን ነበረ። እኔ በ30 ቀን ውስጥ ወይም ደግሞ በአንድ ወር ውስጥ ሰላሳ የሚደርሱ ቪዲዮዎችን እንደምሰራላችሁ ቃል ገብቼላችሁ ነበረ። ሰው እኔ የምለቃቸውን ትምህርቶች ወይም ቪዲዮዎች ደግሞ እናንተ ተከታትላችሁ እስከ መጨረሻው በደንብ የተከታተለ ተማሪ መጨረሻ ላይ ጥሩ ውጤት እንደሚያገኝበት ምንም ጥርጥር የለውም። ሰው በዛሬው ትምህርታችን እንደነገርኳችሁ የስምንተኛ ቀን ትምህርት ወይም ደግሞ ስምንተኛውን ቪዲዮ የምንመማር ይሆናል ማለት ነው። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች አሉ ወይም ደግሞ ንግግሮች አሉ። ከዚህ ጋር ደግሞ ትርጉማቸው በአማርኛ ተቀምጧል። ሰው እንዴት በቀላሉ ማንበብ እንችላለን እንዲሁም ደግሞ ያነበብነው ነገርስ ትርጉሙ ምንድን ነው የሚለውን እያንዳንዱን ነገር ተረጋግተን የምንም መማር ይሆናል። እንጀምር? ኦኬ ወደ መጀመሪያው ስንሄድ ወደ መጀመሪያው ስንሄድ የመጀመሪያውን እንዴት በቀላሉ ማንበብ እንችላለን የሚለውን ነገር ስናይ እንደምታያቸው ከዚህ ጋር ያሉት የእንግሊዘኛ አልፋቤቶች የመጀመሪያዋ ደብሊዩ ነች፣ ከዛ ኤች፣ ቀጣይ ደግሞ ኦ፣ የመጨረሻዋ ኤስ ነች። ሶ ይህን በቀላሉ ምን ብለን እናነባዋለን የሚለውን ነገር ስናይ፣ ምን ተብሎ ይነበባል? ሁዝ ብለን እናነባዋለን። ሁዝ። ኦኬ የመጀመሪያውን ሁዝ ብለን ካነበብ ነው ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ተብሎ ይነበባል? ኤስ ኤች ኢ በአንድ ላይ ሺ ተብሎ ይነበባል። ሺ ኦኬ፣ እስኪ ብሎ እናነበው ሁዝ ሺ፣ ሁዝ ሺ፣ ሁዝ ሺ ተብሎ ይነበባል። ከዚህ ጋር ያለችዋ ምንድነች? ምልክቷ ሰረዝ የምትመስለዋ ቃሉን አሳጥሬ ለመጻፍ የተጠቀሟት ነች። ለምሳሌ ከዚህ ጋር ሁ ኢዝ ሺ ማለት ትችላላችሁ ወይም ደግሞ ከሰረዟ ላይ አይን አስገብታችሁ ሁ ኢዝ ሺ ማለት ይቻላል። ነገር ግን በቀላሉ ቃሉን አሳጥራችሁ ለመጻፍ ከዚህ ጋር ያለችዋን ፖይንት በመጠቀም ምን ብላችሁ መጻፍ ትችላላችሁ ማለት ነው ወይም ደግሞ ማንበብ ትችላላችሁ። ሁዝ ሺ ብለን በቀላሉ መጠቀም እንችላለን ማለት ነው። በአማርኛ ምን ማለት ነው? እሷ ማን ናት? እሷ ማናት ለማለት ስንፈልግ ሁዝ ሺ እንላለን። ኦኬ ከዚህ ጋር የጥያቄ ምልክት የግድ መቀመጥ አለበት። ከዚህ ጋር የጥያቄ ምልክት ያስፈልገዋል። ያላስቀመጥኩበትም ሰው የጥያቄ ምልክት አለው። ምክንያቱም ሁዝ ሺ ስንል ጥያቄ እየጠየቅነን ነው። መልስ ይፈልጋል፣ መልስ ይፈልጋል። ስለዚህ መጨረሻ ላይ የጥያቄ ምልክት ወይም ደግሞ ኮይሽን ማርክ ያስፈልገዋል። ሰው ያንን አስቀምጣችሁ አስተካክላችሁ ማንበብ አለባቸው ማለት ነው። ኦኬ ወደ ሁለተኛው ስንሄድ የሁለተኛው ደግሞ ምን ይላል? ኤች ኢ ኤስ ይለናል ሰው። ይህም በአንድ ላይ ምን ብለን እናነባዋለን? ሂዝ ሂዝ ተብሎ ይነበባል? ኦኬ ወደዚኛው ስንሄድ ይህ ደግሞ ምን ይላል? ሲች ኢ በአንድ ላይ ምን ተብሎ ይነበባል? ቸ ብለን እናነባዋለን። ቸ ተብሎ ይነበባል። የሽ ቤተሰብ የመጀመሪያዋ ፊደል ማለት ነው። ኦኬ ከዛ ቀጣይ ኢ ምንድነች ሳይለንት ነች ወይም ደግሞ እናልፋታለን። ለምን ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ ሲመጡ የመጀመሪያዋ ቫውል ስትነበብ ሁለተኛዋ ሳይለንት ነች ስላልን ማለት ነው። ሶ ኢን እናልፍና ወደ አር እንሄዳለን። አር እንደ ር ትነበባለች። ር። ኦኬ፣ ከዛ ኤፍ ዩ ፉ ብለን እናነበዋለን። ኤል እንደ ል ይነበባል። ኦኬ፣ በአንድ ላይ ቼ ር ፉ ል ቸርፉል ቸርፉል በአንድ ላይ ሂዝ ቸርፉል ሂዝ ቸርፉል ማለት ነው ደስተኛ ነው ወይም ደግሞ እሱ ደስተኛ ነው ማለት ነው፣ በአማርኛው ኦኬ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኤም ዋይ ኤም ኤ ዋይ በአንድ ላይ ምን ተብሎ ይነበባል? ሜ ተብሎ ይነበባል። ሜ ኦኬ። ቀጣዩ ማነች? አይነች። አይ አይ ተብላ ትነበባለች? አይ ኦኬ ወደዚኛው ስንሄድ ሲኦ እንደ ኮስ እናነባው ነበር አይደለ ከዚህ ጋር ግን እንደ ኮ ሳይሆን እንደ ካ እናነባዋለን እንደ ካ ኤም እንደ ም ኤ ምንድነች ሳይለንት ነች ወይም ደግሞ አትነበብም ኦኬ በአንድ ላይ ካ ም ካም ካም እስኪ ሙሉ እናነበው ሜ አይ ካም ሜ አይ ካም፣ ሜ አይ ካም። ከዚህ ጋር እንደምታዩት መጨረሻ ላይ ኮሽን ማርክ አለው። ሶ መልስ ይሻል ማለት ነው። ሶ እኛ እየጠየቅነን ነው። እየጠየቅነን ነው ማለት ነው። ሜ አይ ካም ምን ማለት ነው? ልምጣ ማለት ነው። ልምጣ ያልንን ፍቃድ እየጠየቅነን ነው ማለት ነው። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ኤስ ኤች ኢ በአንድ ላይ ምን ተብሎ ይነበባል? ሺ ብለን እናነባዋለን። ሺ። ኦኬ። ከዛ ይሄስ ምን ይላል? አይ ኤስ ኢዝ ተብሎ ይነበባል። ኢዝ። ኦኬ። ወደዚኛው ስንሄድ ኤፍ እንደ ፍ፣ አር አይ እንደ ሪ እንደ ሪ ይነበባል። ኦኬ። ኢ ሳይለንት ነች። ኤን እንደ ን፣ ዲ እንደ ድ ይነበባል። ኦኬ። ከዛ ኤል እንደ ል፣ የመጨረሻው ዋይ እንደይ ኦኬ። በአንድ ላይ ፍ ሬ ን ድ ሊ ፍሬንድሊ፣ ፍሬንድሊ። እስኪ ሞ እናንበው ሽ ኢዝ ፍሬንድሊ፣ ሽ ኢዝ ፍሬንድሊ። እሷ ምንድነች እያልን ነው። እሷ ተግባቢ ነች፣ ተግባቢ ነች እያልን ነው በአማርኛው። ኦኬ ወደ ቀጣዩ ስንሄድ ቀጣዩን በተመሳሳይ ኤች ኢ ሂ ብለን እናነባዋለን። ሂ እሺ። ኤምን ተብሎ ይነበባል ብለናል። አይኤስ ኢዝ ተብሎ ይነበባል ብለናል። ኦኬ፣ ወደ ቀጣዩ ስንሄድ በተመሳሳይ ኤፍ እንደ ፍ ነው የሚነበብ ብለናል። አር አይ እንደ ሪ፣ ኢ ሳይለንት ነች። ኤን እንደ ን፣ ዲ እንደ ድ፣ ከዛ ኤል ዋይ እንደ ሊ ይነበባል። በአንድ ላይ በአንድ ላይ ፍ ሬ ን ድሊ ፍሬንድሊ ፍሬንድሊ ብያነባዋለሁ። ሙሉን ሳነበው ሂ ኢዝ ፍሬንድሊ ሺ ኢዝ ፍሬንድሊ ብያነባዋለሁ። እሱ ምንድን ነው እያልሁ ነው ተግባቢ ነው ከዚህ ጋር እሷ ተግባቢ ነች ነበር ያልነው ነው ከዚህ ጋር ደግሞ እሱ ተግባቢ ነው ማለት ነው ለማለት ስንፈልግ ነው ማለት ነው እንደዚህ ብለን ምንጠቀመው። ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? አይ አይ ተብላ ነው የምትነበብ እሺ። ኤ ኤም አም ተብሎ እንደሚነበብ አይተናል ከዚህ በፊት እሺ። ወደዚኛው ሲነድ ኪ አይ ምን ተብሎ ይነበባል? ኪ ብለን እናነበዋለን። ኪ። ኦኬ፣ ወደዚኛው ሲነድ ዲ ዲ ይላል አይደለ። ሁለት አነባቢዎች ወይም ደግሞ ኮንሶናንቶች በተከታታይ ይመጠዋል። ሶ የመጀመሪያዋን ዲ እናልፍና ወደ ቀጣዩ እንሄዳለን። ወደ ቀጣዩ ሰነድ ዲ አይ ምን ተብሎ ይነበባል? ዲ ብለን እናነባዋለን። ዲ ኤንን እንደ ን፣ ጅን ደግሞ እንደ ግ። ኦኬ፣ በአንድ ላይ ኪ ዲ ን ግ፣ ኪዲንግ ኪዲንግ። እስኪ ሙሉ እናነበው፣ አይ አም ኪዲንግ፣ አይ አም ኪዲንግ። በአማርኛው እያሾፍኩ ነው፣ እኔ እያሾፍኩ ነው እንደ ማለት ነው። ኦኬ ይህም በዚህ ካየን ወደዚህ ስንሄድ ይህስ ምን ይላል? ደብሊው ኢ ዊ ተብሎ ይነበባል። ዊ ኦኬ ወደዚህ ስንሄድ ኤ አር ኢ ይላል አደል። ኤ እንደ አ ነው የምትነበብ፣ አር እንደ ር፣ ኢ ግን ምንድነች? ሳይለንት ነች ወይም ደግሞ አትነበብ። እስኪ በጋራ በአንድ ላይ እናነበው አ ር አር አር አርአር ብያነባዋለሁ። ኦኬ፣ ወደዚኛው ስኔድ ኤች ኦ እንደ ሆ፣ ፒ እንደ ፕ። ኦኬ፣ ኤፍ ዩ እንደ ፉ። የመጨረሻው ኤል ኤል ይላል። ኤል ኤል እንደ አንድ ድምፅ ይነበባል። እንደምን እንደ ል ማለት ነው። በአንድ ላይ ሆ ብ ፉ ል፣ ሆብፉል ሆብፉል። ኦኬ፣ ሙሉ ስናነበው ዌይ አር ሆፕፉል we are ሆፕፉል hopeful በአማርኛው ተስፋ አለን ማለት ነው። we ስንል እኛ እያለን ነው። ሆፕፉል ማለት ደግሞ ተስፋ ማለት ነው። so we are ሆፕፉል ስንል ተስፋ አለን ማለት ነው። ኦኬ ወደዚህ ስንሄድ በተመሳሳይ ኤስ ኤች ኢ ሽ ተብሎ እንደሚነበብ አይተናል። ሽ ኦኬ፣ እንደገን ወደዚህ ስንሄድ አይ ኤስ ኢዝ ብለን እናነባዋለን። ኢዝ እሺ፣ ወደዚህ ስንሄድ ሲኤችአይ ምን ተብሎ ይነበባል? ቺ ብለን እናነባዋለን። ከዛ ኤልኤል ይላል። ኤልኤል ደግሞ እንደ ል ይነበባል። እንደ ል ወይም ደግሞ የመጀመሪያዋን ኤልን እናልፍና ወደ ምን እንሄዳለን? ኤል አይ ወደሚለው እንሄዳለን። ኤል ላይ እንደምን ይነበባል? እንደ ሊ ይነበባል። ኤን እንደ ን፣ ጅ እንደ ግ በአንድ ላይ ቺ ሊ ን ግ ቺሊንግ ችሊንግ። ሙሉ ስናነበው ሺ ኢዝ ችሊንግ ሊ። እሷ ምን እየሆነች ነው? እየተዝናናች ነው ለማለት ስንፈልግ ሺዝ ችሊንግ እንላለን። ኦኬ። ወደ ስንሄድስ፣ ወደ ህ ስንሄድ ደግሞ ኤች ኢ ምን ተብሎ ይነበባል? ሂ ብለን እናነበዋለን። እንደገና አይ ኤስ ኢዝ ተብሎ ነው የሚነበብ። በተመሳሳይ ይሄ ምን ይላል ሲኤችአይ ቺ ተብሎ ይነበባል ብለናል። ከዛ ኤል ሳይለንት ነች። ወደ ኤል አይ ስነድ ኤል አይ ሊ ኤን እንደ ን ጂ እንደ ግ ይነበባል ብለናል። ሰው በአንድ ላይ ቺ ሊ ን ግ ችሊንግ፣ ችሊንግ ተብሎ ይነበባል ብለናል። ሙሉ ስናነበው ሂ ኢዝ ችሊንግ፣ ሂ ኢዝ ችሊንግ ማለት ነው እሱ እየተዝናና ነው ያልን ነበር ሺስ ቺሊንግ ስንል እሷ እየተዝናናች ነው ማለት ነው እንደገን ሂስ ቺሊንግ ስንል እሱ እየተዝናና ነው ማለት ነው ኦኬ ወደዚኛው ስንሄድ ኤምኦ እንደ ሞ ይነበባል እንደገን ቪ እንደ ቭ ይ ምንድነች ሳይለንት ነች ወይም ደግሞ አትነበብም ሶ በአንድ ላይ ምን ተብሎ ይነበባል ሞ ቭ ሞቭ ተብሎ ይነበባል ሞቭ ኦኬ ከዛ ይቺ ኤ ነች ከዛ ወደዚህኛው ስንሄድ ፒኤ እንደ ፓ ከዛ ሲናኬ በአንድ ላይ እንደ ክ ይነበባሉ እንደ ክ በአንድ ላይ ምን ተብሎ ይነበባል ባክ ባክ ተብሎ ይነበባል ሙሉ ስናነበው ሞቭ ኤባክ ሞቭ ኤባክ ምን ማለት ነው ተመለስ ወይም ደግሞ ወደኋላ ተመለስ ማለት ነው በአማርኛው ኦኬ ወደዚህኛው ስንሄድ ይኛውስ ምን ይላል በተመሳሳይ ኤ አር ኢ አር ተብሎ ነው የሚነበብ ብለናል። አር ኦኬ። ኤስ ምን ይላል? ዋይ እንደ ይ። ኦኬ። ኦ ዩ እንደ ው፣ በአንድ ላይ ይ ው ዩው ብለን እናነበዋለን። ኦኬ ወደ ቀጣዩ ስንሄድ ቢ ዩ እንደ ቢ ይነበባል። እንደ ቢ። እንደገን ኤስ ዋይ እንደ ዚ፣ በአንድ ላይ ቢ ዚ ቢዚ። እስኪሞን እናነበው አር ይው ቢዚ አሪው ቢዚ አሪው ቢዚ። ከዚህ ጋር ኮሽማር ወይም ደግሞ የጥያቄ ምልክት ምንድን ነው፣ ስራ ላይ ነህ ወይም ደግሞ ሥራ እየሰራህ ነው እያለን እየጠየቅን ነው ማለት ነው። ኦኬ ወደ ስንሄድ በተመሳሳይ ኤ አር ኢ አር ተብሎ እንደሚነበብ አይተናል። አር ኦኬ። እንደገን የምን ተብሎ ይነበባል? ዩው ብለን እናነበዋለን። ው ኦኬ። ወደ ስንሄድ ኤች አይ እንደ ሃ አር እንደ ር የመጨረሻው ዲ እንደ ዲ በአንድ ላይ ሀ ር ድ ሀርድ። ሀርድ ሙሉ ስናነበው አር ዩ ሀርድ፣ አሪው ሀርድ። ምን ማለት ነው? ጠንካራ ነህ ወይም ጠንካራ ነሽ ለማለት ስንፈልግ አሪው ሀርድ እንላለን። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ምን ይላል? በተመሳሳይ ኤ አር ኢ አር ተብሎ ይነበባል ብለናል። ኦኬ ይህስ ምን ተብሎ ይነበባል? ዩ ብለን እናነበዋለን። ዩ። ኦኬ ወደዚህኛው ስንሄድ ኤችኤ እንደ ሀ ከዚ ጋር ፒፒ ይለናል፣ አደለ? ፒፒ በአንድ ላይ እንደ ፕ ይነበባል። ወይም ደግሞ የመጀመሪያውን ፒ እናልፍና ሁለተኛዋን እንደ ፕ እናነባታለን። ዋይን እንደ ይ በአንድ ላይ ሀ ፕ ይ ሀፒ፣ ሀፒ። እስኪሞ እናነበው አር ዩ ሃፒ አሪ ሃፒ። ምንድ ነው ደስተኛ ነህ ወይም ደስተኛ ነሽ ያለን ነው። ኦኬ ወደዚኛው ስንሄድ በተመሳሳይ ኤአርኢ አር ተብሎ ነው የሚነበብ ብለናል። ኦኬ እንደገን ይህ ምን ይላል? ዩ ብለን እናነባዋለን። ዩ ኦኬ። ወደዚኛው ስንሄድ ኤስኤ እንደ ሳ፣ ዲ እንደ ድ፣ በአንድ ላይ ሳ ድ፣ ሳድ ተብሎ ይነበባል። ኦኬ እስኪ ሙ እናነበው አር ይው ሳድ። አሪው ሳድ፣ ከፍቶሃል ወይም ከፍቶሻል ለማለት ስንፈልግ አሪው ሳድ እንላለን። ኦኬ ወደ ቀጣዩ ስንሄድ ወደ ቀጣዩ ስንሄድ በተመሳሳይ ኤ አር ኢ አር ተብሎ ነው የሚነበብ። እሺ እንደገን ዋይ ኦ ዩ ደግሞ በአንድ ላይ ዩ ተብሎ ይነበባል። ዩ እሺ። እሺስ ምን ይላል? ኤስ ዩ እንደ ሹ አር እንደ ር ኢ ሳይለንት ነች። በአንድ ላይ ሹ ር ሹር ሹር። ስሙን እናነበው። አር ዩ ሹር አር ዩ ሹር። እርግጠኛ ነህ ወይም እርግጠኛ ነሽ እያልን ነው። ኦኬ ወደ መጨረሻው ስነድ ኦ ኬ በአንድ ላይ ኦኬ ተብሎ ይነበባል። ኦኬ ኦኬ ሂስ ምን ይላል? ቲኤ ታ ተብሎ ይነበባል። ኤን እንደ ን ኬ እንደ ክ የመጨረሻው ኤስ እንደ ስ በአንድ ላይ ታንክስ ታንክስ ታንክስ። በአንድ ላይ ኦኬ ታንክስ ኦኬ ታንክስ፣ ምን ማለት ነው? አመሰግናለሁ አመሰግናለሁ ለማለት ስንፈልግ ኦኬ ታንክስ እንላለን፣ ወይም ደግሞ ኦኬ ቴንኪዩ ማለት ይቻላል። ኦኬ እንዲህ እያደረግንን በቀላሉ መለማመድ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ይህንን ትምህርት ወይም ቪዲዮ አይታችሁ ደግሞ ግልጽ ያልሆነላችሁ ቤተሰቦች በውስጥ መስመር ደውሉልን፣ አናግሩን። ቀለል ባለመንገድ አስተምረን በአጭር ሰዓት ውስጥ እንግሊዘኛን ማንበብ መጻፍ ትችላላችሁ። እንግዲህ የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ ዘጠነኛውን ቪዲዮ ይጀላችሁ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛልኝ። ሰናይ ጊዜ